በሀዲያ ዞን ከሚገኙ ወረዳዎች መካከል አንዷ የሆነችው የምዕራብ ሶሮ ወረዳ ባላት ምቹ የአየር ጸባይ ሁኔታ ከመደበኛ ሰብሎች በተጨማሪ ለጓሮ አትክልቶች፣ ለቡና፣ ለዝንጅብልና ለቅመማ ቅመም ምርቶች ምቹ እንደሆነች ይነገርላታል። በወረዳው ዝንጅብል አምራች የሆኑ አርሶ አደሮች በሰጡት አስተያየት ላለፉት ረጅም ዓመታት የዝንጅብል ምርት ጥቅሙን ሳይረዱና ተፈላጊነቱም እምብዛም በመሆኑ ለቤት ውስጥና ለአካባቢም ገበያ ፍጆታ ብቻ እንደሚያመርቱ ገልጸው አሁን ላይ ጥቅሙን እየተረዱ በመምጣታቸው በሰፋፊ ማሳዎቻቸው እያመረቱ እንደሚገኙ ገልጸዋል። እንደ ዘንድሮ በዜሮ ነጥብ ሁለት አምስት ሄክታር ላይ ተክዬ አስር ኩንታል ተክዬያለሁ አስር ኩንታል ተክዬያለሁ። ደሞ ቀሪውን ወደ 175000 ብር ሸጥቻለሁ። እዚህ ሲወጣ በጣም አማራጭ ነው። ለማባያ ደሞ ሲጣፍ ሌላ ነው፣ ሲሸጥ ደሞ ሌላ ነው። እውነት እርድም ዝንጅብልም ቢሆን በጣም ተጠቃሚ ነው። ምርቱንም ከአካባቢ ገበያ አልፎ ወደ ሌሎች አካባቢዎች ማቅረብ በመጀመራቸው ተጠቃሚነታቸው እያደገ መምጣቱንና በሚያገኙት ገቢም ኑሯቸውን እንዲያሻሽሉ እንዳገዛቸው ጠቁመዋል። ዘንድሮ አሁን አንድ ሄክታር አመርትቼ ሁለት መቶ አምሳ ሺህ በላይ ነው ብር ያገኘሁት። ልጆቻችን ጃንጅብል እየተከልኩ አስተምርዴ መንግስት መምህራኖች አሉ። አስር መኪና በላይ ነው ተጭዶ ሌላ ለሌላ አቅራቦት የሚገኘው ከዝንጅብል ምርት ጎን ለጎን እርድና እንደ ሮዝመሪ ያሉ ምርቶችን ማምረት መጀመራቸውን የገለጹት አርሶ አደሮቹም ከዚህ በላቀ ሁኔታ ማምረት እንዲችሉም የተሻሻሉ ምርቶችንና የገበያ ትስስር በማጠናከሩ ረገድ ባለድርሻ አካላት ድጋፍ እንዲያደርጉላቸው ጠይቀዋል። የምዕራብ ሶሮ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ታሪኩ ታምራት ወረዳው ለዝንጅብልና ለቅመማ ቅመም ምርቶች አመቺ በመሆኑም በዘንድሮ ዓመት ከሶስት ሺህ ሄክታር በላይ ማሳ እየለማ ይገኛል ብለዋል። አርሶ አደሩ በስፋት እንዲያመርት የግብአት ሁኔታ በስፋት ማመቻቻት ስራዎች እየተሰራ ያለበት ሁኔታ አለ። ግብአት ትስስር ከመፍጠር አንጻርም ደግሞ አርሶ አደሮ ቀጥታ ግብይት ሲስተም የሚከማል እንዲፈጠር ከመድረግ አንጻር ደግሞ ህጋዊ ነጋዴዎች የብቃት ማረጋገጫ ጭምር ተሰጥቶ አርሶ አደሩ ላይ ህጋዊ ነጋዴ ጤናማ በሆነ መልኩ በህጋዊ በሆነ መልኩ ምርቱ ወደ ሌላ አካባቢ እንዲሄድ የመድረግ ስራዎች እየተሰራ ያለበት ሁኔታ አለ። ከዚህ አንጻር በክልል ደረጃ ላይ ያመረተውን ምርት ግብይት ሲስተም እንዲፈጠር ፍላጎት በመፍጠር ክልልም ጭምር ከኛ የገዛ ከአርሶ አደሩ ሊላ በረታታ ያለበት ሁኔታዎች አሉ። የምራብ ሶሮ ወረዳ ዋና አስተዳዳሪ አቶ ንጉሴ ዶለቦ በበኩላቸው አልስዋደሩን ከተረጅነት ወደ ምርታማነት ለማሻገር በአካባቢ ያለውን እምቅ ጸጋዎችን በመጠቀም የማህበረሰቡን ግንዛቤ በማሳደግና ምርቶችንም በስፋት በማቅረብ በትኩረት እየተሰራ ይገኛል ብለዋል። እዚህ እንጂ ለምራቻ አርሶ አደሮች ወደ አመት እያደገ ለምሳሌ አምናን ብትወስድ የተወሰነ እንደ ዘንድሮ አይደለም። 2900 ምናምን አካባቢ ሄክታር ነበረ የለማው። ዘንድሮ ደግሞ ከ3 ሺ ሄክታር በላይ ነው። ይሄንን ደግሞ ለማጠናከር አንደኛ ገበያ ትስስር ከሚመለከታቸው አካላት ጋር ፈጥረን እርሶ አደሮቹ ውጤታማ ሆነዋል። በዘርፉ ደግሞ ፈቃድ ያወጡ ነጋዴዎችን በማበረታታት አሁን በተለይም ከተረጂነት ወደ ምርታማነት በሚለው ላይ ልዩ እቅድ ይዘን ዝንጅብል ለአርሶ አደሮች በነፃ ለሴፍትኔት ተጠቃሚዎች በመንግስት ድጎማ በነፃ ለማደል አዘጋጅተናል።